ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን ዛሬም እንደተለመደው እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ታገኝተናል። መረጃዎቹ ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን ፉልሃም ከአርሰናል ምሽት በኢትዮጵያ አቆጣጠር አንድ ሰዓት ከሰላሳ ላይ የሚያደርጉትን የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታና የኦፕታ ሱፐር ኮምፒውተር ትንበያ የምናስቀኛችሁ ይሆናል። አርሰናል ከዚህ ቀደም በፉልሃም ላይ ጥሩ ታሪክ ያለው ሲሆን ፉልሃም አርሰናል ጋር ካደረጋቸው ካለፉት 14 የሊግ ጨዋታዎች አንዱን ብቻ ማሸነፍ ችሏል። እንደዚሁም አርሰናል በለንደን ደርቢ ከሜዳው ውጭ ካደረጋቸው 18 ጨዋታዎች በአንዱ ብቻ ነው ሽንፈት የገጠመው። ይህም የሆነው በፉልሃም በክራቪን ኮቴጅ ስቴዲየም በታህሳስ ወር 2023 ነበረ። ባለፈው የውድድር ዘመን በፉልሃም ሜዳ የተደረገው ጨዋታም በአቻ ውጤት መጠናቀቁ የሚታወስ ነው። ፉልሃም በዚህ የውድድር ዘመን ካደረጋቸው አምስት ጨዋታዎች በአንዱም አልተሸነፈም። ስለዚህ ለሚካኤል አርቴታው ቡድን ከባድ ፈተና ሊሆን ይችላል ተብሏል። አርሰናል በሰባት ጨዋታዎች ያለመሸነፍ ጉዞውን በማስቀጠልና የደረጃ ሰንጠረዡ አናት ላይ ለመቆየት ይሞክራሉ ተብሏል። ፉልሃም አሁን ላይ በሊጉ በስምንት ነጥብ አስራ አራተኛ ደረጃ ላይ ተቀምጧል። ከነዚህ ነጥቦች ውስጥ ሰባቱ የተገኙት በሜዳቸው ባደረጉት ጨዋታ ሲሆን ካለፈው ኢንተርናሽናል ረፍት በኋላ ፉልሃም ከሊድስ ዩናይትድ እና ብሬንትፎርድ ጋራ በሜዳው ያደረጋቸውን ጨዋታዎች በተከታታይ አሸንፏል። ከዚያ በፊትም በሜዳቸው ከማንቸስተር ዩናይትድ ጋር አንዳቻ የተለያዩ ሲሆን ፉልሃም ከ2011 12 የውድድር ዘመን በኋላ ለመጀመሪያ ጊዜ በሜዳው ካደረጋቸው አራት ጨዋታዎች በአንዱም ሽንፈት ላለማስተናገድ በማሰብ ጨዋታውን ያደርጋል ተብሏል። በዚህ ውድድር ዘመን የፉልሃሞች ደካማ ሪከርድ ከሜዳቸው ውጭ ያደረጓቸው ጨዋታዎች ነበሩ። ከብራይተን ጋር አቻ ሲለያዩ፣ በቼልሲ፣ አስቶን ቪላ እና ቦርንመዝ ለመሸነፍ ተገደዋል። የክለቦቹ አሰልጣኞች በሰጡት መግለጫም አስቀድመን ሚካኤል አርቴታ የተናገሩትን ስንመለከት ባለፈው አመት ጨዋታውን ተቆጣጥረን ነበር። ነገር ግን ጎል ተቆጥሮብን ጨዋታው ተቀይሯል ከዚህ በመማር በዛሬው ጨዋታ የተሻለ ውጤት እንፈልጋለን። ፉልሃም በተለይ በሜዳቸው ሲጫወቱ ጠንካራ እንደሆኑም እናውቃለን ሲሉ ተደምጠዋል። ማርኮ ሲልቫ በበኩላቸው ሲናገሩ ከአርሰናል ጋር ባደረግናቸው የመጨረሻዎቹ አራት ጨዋታዎች ጥሩ ፉክክር አድርገናል። በዛሬው ጨዋታ አንዳንድ ወሳኝ ተጫዋቾቻችን አይሰለፉም፣ ነገር ግን አሁንም በሙሉ አቅማችን ለመጫወት እንሞክራለን። ይህ አስቸጋሪ ጊዜ ስለሆነ ደጋፊዎቻችን ሙሉ በሙሉ እንዲረዱ እንፈልጋለን። አምስት ወይም ስድስት ቁልፍ ተጫዋቾች ባይኖሩም መወዳደር እንደምንችል ማሳየት

የቡድን ስብስብ ዜናን ስንመለከት በአርሰናል በኩል ማርቲን ኦዴጋርድ በጉዳት አይኖርም። ኖኒ ማዱኬ፣ ካይ ሀቨርትስ ና ጋብርኤል ሄሱስ አሁንም በጉልበት ጉዳት ወደ ሜዳ አይመለሱም። እንደ ኦኘታ ግምታ ያስተላለፍ ከሆነ ደግሞ ራያ፣ ቲምበር፣ ሳሊባ፣ ጋብርኤል ማጋሌሽ፣ ካላፊዮሪ፣ ዙቢሜንዲ፣ ራይስ፣ ኤዜ፣ ሳካ፣ ትሮሳርድ ና ዮኬሬሽ በቋሚ ያስተላለፍ ውስጥ ይካተታሉ ተብሎ ይጠበቃል። በፉልሃም በኩል ደግሞ ሳሳ ሉኪች፣ አንቶኒ ሮቢንሰን፣ ሮድሪጎ ሙኒ ራውል ሄሚኔዝ በጨዋታው እንደማይሰለፉ ሲነገር ኬኒ ቴቴ ና ሳሙኤል ችኩዌዜ ለጨዋታው መድረሳቸው አጠራጣሪ ነው ተብሏል። እንደ ኦኘታ ግምታዊ አሰላለፍ ከሆነ ደግሞ በግብ ጠባቂ ቦታ ሌኖ፣ በተከላካይ ስፍራ ካስታኝ፣ አንደርሰን፣ ባሴ ና ሴሴኞን ከዚያም ኬርኒ፣ በርጌ፣ ዊልሰን፣ ስሚዝሮው፣ ኢዎቢ ና ጆሽ ኪንግ ጨዋታውን በቋሚነት ይጀምራሉ ተብሎ ይጠበቃል። የጨዋታ ታክቲኮችንም ስንመለከት የአርሰናሉ ተንታኝ አድሪያን ክላርክ እንደሚለው ከሆነ ባለፈው ጨዋታ ፉልሃም ከተለመደው የአራት ሁለት ሶስት አንድ አሰላለፍ ይልቅ የተለየ ፎርሜሽን ማለትም ሶስት አራት ሁለት አንድ ተጠቅሟል። ይህም ለውጥ ውጤታማ ስላልነበረ ወደ ተለመደው የአራት ሁለት ሶስት አንድ አስተላልፍ ሊመለሱ ይችላሉ ያለ ሲሆን ፉልሃም በሜዳው ጠንካራ በመሆኑ በሜዳቸው ባደረጓቸው ሶስት ጨዋታዎች 28 ሙከራ ብቻ ነው የተደረገባቸው። ይህም በሊጉ ከአርሰናል ቀጥሎ ሁለተኛው ምርጥ ሪከርድ ነው ተብሏል። ፉልሃም ኳሱን የመቆጣጠር ልምድ የላቸውም። ባለፈው የውድድር ዘመንም ከአርሰናል ጋር ባደረጉት ጨዋታ 34 ፐርሰንት ብቻ የኳስ ቁጥጥር ነበራቸው። ለዚህም ይህንን ስልት በድጋሚ ጥቅም ላይ ሊያውሉት ይችላሉ ብሏል። ለአርሰናል ይጫወት የነበረው አሌክስ ኤዌቢ የፉልሃም ቁልፍ ተጫዋች ነው ተብሏል። በዚህ የውድድር ዘመን በክራቮን ኮቴች ብቻ አንድ ጎልና ሁለት አሲስቶች አሉት ዘጠኝ ቁልፍ ቅብብሎችንም በማድረግ አራት ኳሶችን አመሻሽቶ ማቀበል ችሏል። በዚህ ግጥሚያ ከዩሬን ቲምበር ጋር የሚያደርጉት ትንቅንቅም ተጠባቂ ነው ሲል ተደምጧል። አንዳንድ ቁጥራዊ መረጃዎችን ስንመለከት አርሰናል በዚህ የውድድር ዘመን በሊጉ ዘጠኝ የተለያዩ ጎል አስቆጣሪዎች ነበሩት። ይህም በሊጉ ከብራይተን ጋራ በጋራ የሚጋሩት ከፍተኛው ቁጥር ነው ተብሏል። አንዳንድ ቁጥራዊ መረጃዎችን ስንመለከት አርሰናል በዚህ የውድድር ዘመን በሊጉ ዘጠኝ የተለያዩ ጎል አስቆጣሪዎች ነበሩት ይህም በሊጉ ከብራይተን ጋራ በጋሪያ የሚጋሩት ከፍተኛው ቁጥር ነው። አሌክስ ዌቢ በዚህ የውድድር ዘመን አራት የተከላካዮችን መስመር የተሻገሩ ቅብብሎችን አድርጓል። የሚበለጠውም በማንቸስተር ዩናይትዱ አማካይ ብሩኖ ፈርናንዴዝ ብቻ ነው። ቡካዮ ሳካ ከፉልሃም ጋራ ባደረጋቸው የመጨረሻዎቹ አራት የሊግ ጨዋታዎች ሶስት ጎሎችን አስቆጥሯል። ጋብሪኤል ማጋሌሽ በበኩሉ ላይ ሶስት የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። በመቀጠል ጨዋታውን የሚመሩትን ዳኞች ስንመለከት በመሀል ዳኝነት አንቶኒ ታይለር ተሰይመዋል። አርሰናል በአንቶኒ ታይለር ዳኝነት ካደረጋቸው ሃምሳ አምስት ጨዋታዎች ሰላሳ አንዱን አሸንፎ ባለፉት ስምንት ተከታታይ ጨዋታዎችም ምንም ሽንፈት አላስተናገደም። ፉልሃም በበኩሉ በታይለር ዳኝነት ካደረጋቸው ሃያ ዘጠኝ ጨዋታዎች ሰባቱን ብቻ ያሸነፈ ሲሆን በመጨረሻዎቹ አምስት ተከታታይ ጨዋታዎችም ሽንፈትን አስተናግዷል። ታይለር በዚህ የውድድር ዘመን በአማካኝ በየጨዋታው ሶስት ቢጫ ካርዶችን የሚመዙ ሲሆን ሁለት ፍጹም ቅጣት ምቶችንም ሰጥተዋል። ነገር ግን እስካሁን በመሯቸው ጨዋታዎች ላይ ቀይ ካርድ አልመዘዙም። በረዳት ዳኝነት ጋሪ ቤስዊክና አዳም ኑን የሚሰየሙ ሲሆን በቫር ዳኝነት ስቱዋርት አትዌል ይሰየማሉ ተብሏል። አርሰናል በክራቨን ኮቴጅ ባደረጋቸው ያለፉት ግጥሚያዎች ከ2012 እስከ 2023 ባለው የውድድር ዘመን ፉልሃምን አምስት ጊዜ ማሸነፍ ችሏል። ነገር ግን ባለፉት ሁለት ሁለት የውድድር ዘመናት በክራቨን ኮቴጅ ማሸነፍ አልቻለም። በመጨረሻም የኦፕታ ሱፐር ኮምፒውተር ትንበያን ስንመለከት አርሰናልን ጨዋታውን የማሸነፍ እድሉ ሀምሳ ስድስት ነጥብ ሰባት ፐርሰንት ነው ያለ ሲሆን ፉልሃም በበኩሉ 21.5 ፐርሰንት የማሸነፍ እድል ተሰጥቶታል። ጨዋታው ባቻ ውጤት የመጠናቀቅ እድሉ ደግሞ 21.8 ፐርሰንት ነው ሲል ኦብታ አስቀምጧል። ስትከታተሉን ስለ ቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስቤሞስ